በኢትዮጵያ በጤና ኢንሹራንስ ላይ ያለው የግሉ ዘርፍ ተሳትፎና አቅርቦት ዝቅተኛ መሆን በርካታ ዜጎች የህክምና ውጫቸውን ለመሸፈን ከባድ ኢኮኖሚያዊ ቀውስ ውስጥ እንዲገቡ እያስገድዳቸው ስለ መምጣቱ ተነግሯል። በዚህም በተቋማት በተሽከርካሪ መንገዶች ላይ በማህበራዊ ስር ገጾች እንዲሁም በተለያዩ ዘዴዎች ለህክምና አገልግሎት ውጪ ሲለመን ማየት የዕለት ተዕለት ተግባር እንዲሆን አድርጓል የሚሉት በምስረታ ላይ የሚገኘው የፋሚሊ የህይወትና የጤና ኢንሹራንስ አደራጅ ኮሚቴ ዋና ሰብሳቢ ዶክተር ግርማ አባቢ ናቸው። በየአመቱ አስር በመቶ የሚሆነው የዓለም ህዝብ የህክምና አገልግሎቶችን ለማግኘት በሚያወጣው ወጪ ወደ ደህንነት አረንቋ እንደሚገባ ያነሱት ዶክተር ግርማ በሀገራችን ያለው የጤና ኢንሹራንስ ዘርፍ በጣም ደካማ በሚባል እንቅስቃሴ ላይ የሚገኝ በመሆኑ የኢትዮጵያ ሁኔታ ከዚህ የከፋ እንደሆነ ይገልጻሉ። በኢትዮጵያ የኢንሹራንሱ ዘርፍ በይበልጥ ደግሞ የጤናና የህይወት ኢንሹራንሱ በጣም ደካማ ሁኔታ ላይ ነው ያለው። ብዙ ኢኖቬሽን ወይም ፈጠራ የታከለበት አይደለም። ሰው ደግሞ በጣም እየተጎዳ ነው። ስለዚህ ከዚህ በመነሳት ነው እንግዲህ አይ ችግሩ የችግሩ ገፈት ቀማሽ እኛም በመሆናችን በዚህ ዘርፍ ከመሰሎቻችን ጋር ኢንዱስትሪውን በደንብ ከሚያውቁት ጋር አንድ ላይ ሆነን ማደራጀት የጀመርነው ዛሬ የተጀመረ አይደለም። ላለፉት ሰባት ዓመታት ይሄን ኢንሹራንስ ለመጀመር ሰፊ ጥረት ስናደርግ የነበረው፣ ግን የብሔራዊ ባንክ ፖሊሲው የጤናና የህይወት ለብቻው መቋቋምን የሚደግፍ አልነበረም። አሁን በተደረገው ሪፎርም ይሄን በመፈቀዱ እንግዲህ የመጀመሪያው እንግዲህ ቀን በአሁኑ ሰዓት በመስራት ላይ ነው ያለነው። ኢንሹራንስ ተቋሙ ተባባሪ መስራች ዶክተር ያዕቆብ ሰማን በበኩላቸው የኢትዮጵያ የጤና ስርዓት በውጭ ሀገራትና ተቋማት ድጋፍ ቁሙ የሚሄድ አሊያም ዜጎች ሲታመሙ ከባድ ኢኮኖሚያዊ ቀውስ ውስጥ ገብተው እንዲታከሙ የሚያስገድድ መሆኑ ጤናማ ያልሆነ ትልቅ ሀገር ችግር መሆኑ አስረድተዋል። በዚህም የጤና ተቋማት ህልውናቸው እንዲፈተን ታካሚዎችና ቤተሰቦቻቸውም የሰው እጅ ጠብቀው እንዲታከሙ እያስገደደ ነው ብለው የህክምና አገልግሎት ውጪ እንደ ሌሎች ውጪዎች ሁሉ ሊታቀድለት የሚገባ ጉዳይ ነው ሲሉ አሳስበዋል። ኢንታር ሙያ ሂደታችን ወይም ደግሞ የፕሮፌሽናል ፕራክቲሳችን ውስጥ አንድ ፕራክቲካሊ የምናየው ችግር አለ። እንግዲህ ኢትዮጵያ ጤና ሲስተም አብዛኛው ሰዓት እንግዲህ በጥናት እንደተረጋገጠው ወይም በውጭ ፈንዲንግ ነው ቆመ መሄደው፣ ወይም ደግሞ ሰዎች ሲታማሙ ከኪሳቸው አውጥተው ከሳቸው አውጥተው ማለት ያላቸው ነገር ሽጠው ቤተሰብ አስቸግረው ነው የሚታከሙት ይሄ ዓለም አቀፍ በሆነ የሄልዝ ፋይናንሲንግ ስርዓት ውስጥ ሄልዝ አይደለም ጤነኛ አይደለም ያንድ የአንድ አገር ጤና ወይንም የአንድ ሰው የጤና አገልግሎት ወይንም የህክምና አገልግሎት ከኪስ አውጥተ እንድትታከም ካስገደደ የሆነ ቀን ያለህ ነገር በሙሉ ይዘው ሄዶ ያው ባንክራፕት ያደርጋል፣ ቤተሰብም ይበተናል ተብሎ ኤክስፔክት ይደረጋል። ስለዚህ የኢትዮጵያ ማህበረሰብ ሁላችንም ጤናችን እንደ አንድ የልጅ ትምህርት ቤት የምግባችን እንደ ቤት ክራይ ፕላን ሊደረግ ይገባል። የጤና አገልግሎት የሚል በጣም ሂዩጅ የሆነ ኢንተረንስ ነበረ። በዘላቂ ሁኔታ የፋይናንስና የህክምና አገልግሎት አቅርቦት ክፍተትን የመሙላት ዓላማ ይዞ የተነሳውና በምስረታ ላይ የሚገኘው ፋሚሊ ኢንሹራንስ በግል ዘርፍ የኢትዮጵያ ገበያ አዲስ የሆነ የህክምና ዋስትና አገልግሎት ይዞ መቅረቡን የኢንሹራንስ አደራጅ ኮሚቴ ምክትል ሰብሳቢ ዶክተር የራይ ፍሬ ስለሽ ያብራራሉ። ሰው ፋሚሊ የተቋቋመበት ትልቁ ምክንያት ኢትዮጵያ ውስጥ የግል ህክምና ዘርፉ ላይ ከኪስ አውጥቶ የመክፈል አቅሙ ከጊዜ ወደ ጊዜ የዓለም የዋጋ ንረት፣ የሀገር ውስጥ ዋጋ ንረት እያለ የመጣ አሁን ከፍተኛ የሆነ የፋይናንስ ጋፕ አለ። ሰው መክፈል የሚችለው እና መታከም ከሚችለው መሀል ላይ ማለት ነው። እሱን ባላንስ ለማድረግ የኛ ተቋም ከብሔራዊ ባንክ የጤና እና የህይወት ዋስትና ለመስጠት ፍቃድ ወስዶ አሁን ወደ 81 ፐርሰንት አካባቢ ቶታል ሪኳይርድ ካፒታል አሟልቶ እየሰራ ይገኛል። ሪቴይል ማርኬቱ ላይ ነው ሲግኒፊካንት የሚሰራው ማለት አጠቃላይ ገበያ ላይ ነው። እኔ አንተ፣ ቤተሰቦቻችን ማናችን መሄድን ኢንሹራንስ መግዛት እንችላለን። ስፔሲፊክሊ ደግሞ ለጤና ላይ ለሚሰሩ ባለሙያዎች ደግሞ የተለየ ፓኬጅ ዲዛይን አድርጎ ነው የመጣው። ከሌሎች ሀገራት በተለየ መልኩ በኢትዮጵያ የጤና አገልግሎት በአብዛኛው የመንግስት ኃላፊነት ነው የሚል የተሳሳተ እሳቤ ያለ የሚሉት ዶክተር ያዕቆብ እሳቤው መስተካከል እንደሚገባ አሳስበዋል። ከዚህ ባለፈ የህክምና መሳሪያዎች ውጪ በኢንሹራንስ ተቋሙ የተግባሪ ሂደት ውስጥ በስጋትነት የታየ ሌላው ጉዳይ ስለመሆኑ አብራርተዋል። በኢትዮጵያ ውስጥ ካለን ካለነ ታሪክ አንጻር የመንግስት ኃላፊነት ነው የሚል እንግዲህ ያልተጻፈ አይነት ህግ በጭንቅላታችን ውስጥ አለ። ግን አክቹዋል ስትታመም የመንግስት ኃላፊነት ነው ብላ አትተኛም። ሄደ ያለህ ነገር አውጥተ ነው የምትታቀመው። ግን ኢን ጀነራል ግን የመንግስት ኃላፊነት ነው የሚል ሜንታሊቲ ስላለ ይሄን ቀይሮ የኔን ጥና የኔን የጤና ሁኔታ ፕላን ማድረግ በጀት ማድረግ የኔ ኃላፊነት ነው ብሎ የሚያምን ቤተሰብ እስከሚፈጠር ድረስ ትንሽ ጉዞ ይኖረዋል። በእነሱ ባን ሶ አንደኛው እንደ ትሪት ብለን የምንወስደው ይሄ ነው። ሁለተኛው እንግዲህ ጤና አገልግሎት በራሱ ኤክስፔንሲቭ ነው። ኖርማሊ በተለይ በኢትዮጵያ ውስጥ አብዛኛው ህክምና መሳሪያ፣ መድኃኒት ከውጭ ሀገር ነው የምናመጣው ፎሬን ከረንሲ የተያያዙ ነገሮች አሉ። ስለዚህ ስለዚህ ያን ኮምፕሬንሲቭ የጤና አገልግሎት መስጠት ቀላል አይደለም፣ ኢትዮጵያ አይነት ባለው ሀገሮች እሱ አንዱ ስጋት ይሆናል ብለን የምንወስደው በመድረኩ ላይም ፋሚሊ የህይወትና የጤና ኢንሹራንስ ተቋም በፋይናንስ አቅርቦትና ሌሎች ጉዳዮች ላይ በጋራ ለመስራት ከሌላው በመስራት ላይ ከሚገኘው አስፓይር ማይክሮፋይናንስ ጋር የመግባቢያ ስምምነት ተፈራርሟል።